ሁሌም የሚተጋ ሰው ይሳካለታል። የሚሰራ ሰው ለዓላማው የሚኖር ሰው ዛሬ ባይሳካለት ነገ ይሳካለታል። ሱነቱላህ ነው። አላህ የየትኛውንም ሰው ልፋት ከንቱ አያደርግም። በቃ ቁርአን ነው ይሄ አስተምሮ ነው። የየትኛውንም ሰው ልፋት ከንቱ አያደርግም አላህ የለፋበት ነገር ምንም ይሁን ምን፣ እንተቤህ የለፋበት ነገር ምንም ይሁን ምን ልፋቱን ከንቱ ያ ውጤቱን ያገኘዋል። ቃለ ስብሓነሁ ወተዓላ ያ አዩሀል ኢንሳኑ ኢነከ ካዲሁን ኢላ ረብከ ከድሐን ፈሙላቂህ። አንተ የሰው ልጆች ሆይ ወደ ጌታህ ለፊነ ልፍካትን ውጤት ታገኘዋለሁ። ስለዚህ ያ ሸባብ አበሽሩኩም ልፋታችሁ ከንቱ አይሆንም። የምትለፉለትን ልፋት ውጤት ታገኙታላችሁ። ኢማ ኸሳራ ወይ ኢመን ነቲጃ ከሁለት አንዱ ነው። ወይ መክሰር ነው ወይ ስኬት ነው፣ ከሁለት አንዱ ነው። የምትሄዱት የምትጓዙት ለስኬት ከሆነ ኦበሽሩኩም ይሳካላችኋል። ዛሬ ባይሳካ ሳይሳካላችሁ አትሞት። ጉዟችሁ፣ የጀመራችሁት መንገድ የኪሳራ መንገድ ከሆነ ኦበሽሩ ኩም ትከስራላችሁ። ሳት ከስሩ አትሞቱ። ነዳማው ሳትገቡ አትሞቱም። ሱነቱላ ነው። ሳትጸጸቱ አትሞቱ። ያንን ዕድሜን በከንቱ ማሳለፌ፣ ወየው ጉዴ፣ ዛሬ ጓደኞቼ እዚህ ደረጃ ደርሰው ተሳክቶላቸው ሳያቸው፣ የነሱ ከጃይ መሆኔ አዘናለሁኝ፣ እድሜ አይመለስ ምን ላደርግ ብላችሁ ሳትሉ አትሞቱም። ዛሬ ላይ በየጫተራው ቆንጣሪ የሆነው ወጣት በየጫተራው ቁሬ የሚለቅመው ወጣት ያለፈላቸውን የተሳካላቸውን እየከጀለና እያቃቀመ የሚኖር ወጣት ያለፈላቸውና የተሳካላቸውን እያኗኗረ መደበሪያ ሆኖ የሚኖሩ ወጣት ስታዩት ወመሰበብ ያላችሁ እንደሆነ የልፋት ውጤቱ ነው፣ የስራ ውጤቱ ነው። የኪሳራን ጎዳና ይዞ ነበረ። መካሪ ዘካሪን አልቀበልም ብሎ ነበረ። ከእኔ የተሻለ አዋቂ እና ከኔ የተሻለ የነቃ የበቃ የለም ብሎ ሲመከር ሲዘከር እምቢ ብሎ ነበረ። የስፋቱን ውጤት በእጁ ያየዋል። ሳይነደም ሳይጸጸት አይሞትም። ኢዘን አሸባብ ምን ላይ ነው እየለፋችሁ ያላችሁት? ምንድን ነው ግባችሁ? ምንድን ነው አላማችሁ? ኪሳራ ወይስ ስኬት? ምርጫውን ለ ነድ ወናትናቀነ ከድሎት ውጪ የሚኖሩ ህጻናት የሚያድጉ ታዳጊዎች በብዛት ይሳካላቸዋል። ታዲያ ከየቲን ጋር ምናገናኘውና፣ ይሳካል ይሳካል እያልክ እምትለን አላችሁ አደለ? የተሳካላቸው ጊዜ የአካባቢው ሰው ዘንግቷቸውና ቸል ብሏቸው ከነበር አባት ሆነ አባት አልባ ሆነው ወላጅ አልባ ሆነው አድገው የአካባቢው ሰው አባትን ተክቶ አልተንከባከባቸው ከነበር ይበቀሉታል። እንዳይበቀሉት ሸሪዓ ምን አለ? አባት የሞተበትን ልጅ ሁላችሁም እንደ አባት ተንከባከባችሁ አሳድጉት። ሲሳካለት የእናንተ ተበቃይ ሳይሆን ውለታ ከፋይ ይሆንላችኋልና ማለቱ ነው። ገባችሁ ሚስጥሩ? ስለዚህ የቲምን ስንንከባከብ ለአኸራ ለጀነት ከነቢዩ ጋር ጉርብትናን ክጀላ እንዳለ ሆኖ በዓለማዊ እውቀት በኋላ ሲሳካለት የአካባቢውን ሰው እንዳይበቀል፣ ግፍ እንዳይሠራ፣ እንዳይጎሽምና እንዳይረግጥ፣ ፍትሃዊና መልካም ሰው እንዲሆን፣ ለየቲሞች አዛኝና ጥሩ ሰው እንዲሆን ዘንድ ነው የምንንከባከቡው። ሸሪዓ የሆነ ነገር ሲያዝ ረቂቅ ነው። ትእዛዝ ሚስጢሩ እሩቅ ነው። ስንደርስበት ገርሞ ነው የሚገርመን።

የበደልካቸውን ይቅርታ ጠይቀህ ወደ አላህ ተመለስ። አማና የምታጓድል በተቀመጥክበት ቦታ ላይ አማናን የምታጓድል ኃላፊ ተደርገ የተመረትክ ቢሮ ላይ የተቀመጥክ መስሪያ ቤት ላይ መጋዘን ላይ በተለያየ መንገድ አማና የተሰጠ ወደ አላህ ተመለስ። አገባሻለሁ እያልክ አረብ አገር፣ ሌላም ውጭ አገር ያሉ እህቶችን ገንዘብ የምትበላ ወንድን ወደ አላህ ተመለስ። ላታገባት

በብዛህነት የሚኖሩባት ሀገር ይባላል። በፖለቲካው እና ምን ይላል ሰውየው፣ እውነተኛ ፕሉራሊዝም በስጋ ተገልጦ የምታዩበት ቦታ ነው ይላል። ይህ ብቻ አይደለም ማኒፌስትድ፣ ህብረ ባህላዊ የተለያየ አይነት ካልቸር ባህል ያላቸው የተለያየ አይነት ቋንቋ ያላቸው ሰዎች የሚሰባሰቡበት ስፍራ ነው ማኒፌስትድ ዓለም አቀፋዊ የሆነ ወንድማማችነት የሚቆምበት ቦታ ነው ይላል። ሀላባ ስትመጣ አደባባዩ ላይ ህብረ ብሔራዊ ወንድማማችነት ለጋራ ብልጽግና ይላል። ያለነው የብልጽግና ፓርቲ ጽህፈት ቤት እናደርጋለን። ነገሮች ተገጣጥመው ነው እኔ ተገጣጥመው ነው እናንተ። ብዙ ልታስወረኝ ነው ዛሬ ለማንኛውም ግን በጣም የሚገርም ነው። ህብረ ብሔራዊ ወንድማማችነት ለጋራ ብልጽግና ነው ይላል። የኢብራሂም አለይሂ ሰላም ዱዓ ህብረ ብሔራዊ ወንድማማችነትን ብቻ አይደለም ያመጣው፣ ዓለም አቀፋዊ ወንድማማችነት ለጋራ የኢማን እድገት በአንድ ቦታ ላይ የተለያዩ ነጩ፣ ጥቁሩ፣ ሀብታሙ፣ ደሃው ሁሉም የሚሰባሰብበት ሁሉም የአኽል ከሪም አንተ ወንድሜ የሚልበት ስፍራን በዱዓ ስታብሊሽ ያደረገ ነው በዱዓ።

ወርዙ ቃህለው ሚነፋ ተመራት ማለት ያን ወላሂ ከመሪ ነው። እንደዛ ማለት አንድ ዩኒቨርሲቲ ላይ እንደዚህ ሳስተመር እና ብልጽግና መጀመሪያ የጀመረው ኢብራሂም ነው ማለት ነው። ወለ ጠየቀኛል፣ ፓርቲውን ሳይሆን ሐሳቡን እውነት ነው። ሁሌም በመልካም ነገር ላይ የምንገኝ አላ አድርገን። በመልካም ነገር ላይ ተገኝተን በመልካም ነገር ላይ የምንጸን አላ አድርገን። ኻቲማችንን አላ ያሳምርልን። አሟሟታችንን ያማረ አላ አድርግልን። የሁላችንን መጨረሻ አላ ያሳምርልን። በመልካም ነገር ላይ ብቻ ቢዚ የምንሆን አላ አድርገን። ከመጥፎ ነገር ደግሞ የምንታቀብ አላ አድርገን። ምን አልባት ሳት ብሎ መጥፎ ነገር ላይ ወደቅን፣ ደግሞ ወዲያው ያ ረብ ተውባ የምናደርግ ወደ አንተ የምንመለስ አንቶ ማረን የምንል አንተ አድርገን ቁዋውን ኃይሉን ስጠን። መጨረሻችን አሳምርልን፣ ያ ረብ መጨረሻችን አሳምርልን። የአንተም ፍቅር ልባችን ውስጥ አስገባልን። የቁርአን ፍቅር፣ የሐዲስ ፍቅር፣ የነቢዩን ፍቅር በልባችን አላህ ያስገባልን። የመጥፎ ነገሮችን ደግሞ ሐራም የሆኑ ነገሮችን ደግሞ አላህ ከውስጣችን አላህ ያውጣልን።